አላና ማማ ሌላ ሰው ነው ያለሽኝ? ለስራ ድል ነው የቀረላችሁኝ፣ ተልካችሁብኝ አዩ። እንዴት ነው አንቺ? እሱ ደግሞ ሌላ ቦታ ስሽ ነው። ሰላም ሰላም! የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ዛሬ ማማ ዛሬ እንግዲህ እናቷ ሱቅ ልከናታል። ቆንጆ ፕራንክ ልናረጋት ነው ከማማ ጋር ሆነን፣ አብራችሁም እስከ ቪዲዮ ፍጻሜ ድረስ ከኛ ጋር እንድትቆዩ እንጋብዛለን። እኛ ወደ ቪዲዮ እንገባለን። ማማ ሰላም፣ ሰላም ተቀበላችሁ። እንዴት ናቸው? ደህና ናቸው። ዛሬ ምንድን ነው ምንሰራው? ማማ ዛሬ ማማን አንድ ፕራንክ ሰራታለን። እሺ አሁን እሷ እቃ ልታመጣ ትሄዳለች። ስትመጣ የሚገርም ፕላን ከሰራተን ንሽ ስማማ አይ ኬት ነው መስማም ጌት ነው። ከመኪና ነው ወይስ ከሱቅ ነው? ማማ እያጫወተችን ነበረ። ዛሬ ማማ እንዴት ነው?

ማነው? እኔ ነኝ ያልኩት? እሷ አላልም እንዴ? የቱጋ የቱጋ? ማማ መቼ ማማ እኛ እኛ ላልናት የእውነት ነው። ምን ከዋልንሽ ማማ ይ እርግጠኛ ነሽ? ሌላ ሰው ይሆናል ያለሽ በእርግጠኝነት እኛ አይደለም። እኛ ሰለ ትምህርት አይደል የጠየቅንሽ? አይደለም ማማ። አይ ምናልባት እንግዲህ ሌላ ካላላቅም እንጂ እኔም ቃልም ሰለ ትምህርት ነው።

አዩ አንቺም የእሷን ሳብወደት እያዘሽ ነው። እግዚአብሔርን እያበዛችሁ ነው። በቃ በዛ እያለች እን እኛ ምንድን ነው? እኔ የመጣሁት ለምንድን ነው ሥራ አፈራራት አይደለም፣ አይደለም። ወይ ሰው ተመሳስሎባት ሊሆን ይችላል። አዩ እስከ ድርጊቱ እኮ ነው። አንቺ ውሃ ስልገዥ ሆነት ደግሞ ወጥቻለሁኝ፣ ሱቅ ውሃ ልጌዥ ስትወጪ እኮ ነው እያለችኝ ያለችው። ትቀጥል ደግሞ ያልተባለችውን ነገር እንዴት ነው እንደዚህ ዘርዝራ ለእናትሽ አታውሪ አሉኝ። ማማ እኛ አለንሽ፣ እንደዚያ አለንሽ እ ማለት ለስራ ድል ነው የሚቀረባችሁኝ፣ ተልካችሁ ግን ጊዜ ስለዚህ እኔ ነው እንደዚህ ያለ ምናምን እኔ የማይሆን የማይሆን ነገር እንደዚህ የምታስቢ ከሆነ ከዚህ በኋላ እዚህ ቤት አልደርስም፣ አልመጣም። ስራው ይቅ አንዴ ምን ነው

አይ እኔ መጀመሪያውንም ፈርቼ ነበረ። ግን በቃ መሰግናለሁ፣ ማንንም አልፈራም። ካሜራውን የምታቆመው ደስ ይለኛል። እዚ የሚያስጠላ ነገር አትቅርጥ። በቃ አይመችም። ከዚህ በኋላ ከአንቺ ጋር ምንም ምን የትኛውን ነገር ነው አንቺ የሆነ ነገር ናት።

እና ከዛ ለምን ማማ እንደዚህ ብላ ማማ እና ከዛ ጀመረ አንድ ልጅ ተወልዶ ካልወጣ በእናቱ ማማ በጣም ጎበዝ ነች። ውድ ተመርቃቾች እንግዲህ ማማ ፍራንክ ለመጀመሪያ ጊዜ እና በእርግጥ በፊት አርጋ ነበር። አሁን በማማ ስም አምስት ሺህ ሰብስክራይብ እነሱ፣ አይ ግድ ነው እንደው በትንሹ እና ይችላል። አምስት ሺህ ሰብስክራይብ አስደንግጦኛል የእውነት። እና ውድ ቤተሰቦችን ሊንኩን አስቀምጣለሁኝ ላይክ ሰብስክራይብ እያደረጋቸው እነሱንም አባታችሁ አብሮ ማደጋ ይቀፋል በማማ ስም እኔንም እነሱንም ሰብስክራይብ አድርጉ። አስደንግጦኛል እውነት ለመናገር ጀበና ራሱ ፈጠፈጣ ነገር በጣም ብዙ ማስተላልፎ ምክር በነገራችን ላይ ይሄ አስተማሪ ቪዲዮ ነው እውነት ለመናገር ማለት ነው። አስባችሁበት ራሱ ነው የሚመስለው። እዚህ ጋር የፈጠራችሁት አይዲያ ራሱ አይመስልም። እና ምንድነው አንዳንዴ እንደዚህ አይነት ነገር ይፈጠራል። እንደዚህ ልክ እንዴት ነው ከወላጅ ስር እንዲህ አይነት ልጆች መስራቅ ምናምናም ነገር አለ እና በዚህ አጋጣሚ በተለይ አዲስ አበባ ውስጥ እየተጠነቀቃችሁ ለልጆቻችሁን ማለት እንደዚህ ማትቀርቡት ሰው ጋር ልጆቻችን ትታቸ ለመሄድ መስራቅ ብቻ ሳይሆን ብዙ በዚህ ሰዓት በተለይ ለሴት ልጅ፣ ለሕፃናት፣ ለበቃ እንደዚህ ብዙ አይነት ጥቃቶች አሉና፣ አስተማሪ አስተማሪም ነው እውነት ለመናገር አመሰግናለችና፣ አመሰግናለ። ይህ ሁነትሽን ነው አንቺ እንዳነሳሽው ፕራንክ ብቻ ሳይሆን ፕራንክ አስተማሪ የሆኑ ፕራንኮችን እየሰራን ያለነው እናንተም፣ የተዝናናችሁባቸው በዛውም እየተማራችሁ ዘና የምትሉበት ቪዲዮ እንደሚሆን ተስፋ እናደርጋለን። ሰግናለ እናስባለን።